ይሄን ነገር ለማንም አልተናገርኩም። ቤተሰብም ሆነ እናንተም ሆነ አብርሃምም ሆነ ማንም አያውቀውም። ግን ደግሞ አሁን ላይ በጣም እየከበደኝ ስለሆነ በተለይ ከትላንትና በኋላ ይሄ ስሜት ሴሪዮስ ሆኖብኛል። ስለዚህ አብርሃምን አፈቅረዋለሁ። ኧረ እባክሽ ከምርሽ ነው? አብርሽን በደንብ ነው የምታፈቅሪው? በጣም ነው እንዴ የምታፈቅሪው እውነት እየዋሸሽ ነው። ኧረ ተይ፣ ይኸውልሽ እኛ እኮ ድሮውንም እናውቅ ነበር እንደምታፈቅሪው እናውቅ ነበር፣ እንደሚያፈቅርሽም እናውቅ ነበር። አብራችሁ እንደተኛችሁ አንሶላ እንደተጋፈፋችሁም እናውቃለን። ማን እንደው በማን ላይ ነው እየተጫወትሽ ያለሽው? ተፈዳፍደሽ አፍደሽ ተፈዳፍደሽ ስትጠግቢ አፈቅረዋለሁ? ኧረ እባክሽ፣ እንኳን እኛ ሩታ እንኳን ታውቃለች፣ በደንብ ነው የምታውቀው። ይኸው ዛሬ አፍሽን አውጥተሽ ባለትዳሩን የልጅ አባቱን አፈቅረዋለሁ እያልሽ መጣሽ። በድብቅ ከሆነ ነገር ከማድረግም እንደዚህ በግልጽ አፈቅረዋለሁ ብሎ መምጣቱ ጥሩ ነው፣ ይሄ ይደገፋል። ግን ከበፊት ብዙ ነገር ሰርተሻል የሚለው ነውኝ። አሁን ውስጣችን ነርር ቅጥል ሚለው ምን አገባኝ። ግን ነርር ቅጥል ነው። ከዛው የፈለገ ቢያረግሽ ምን አገባኝ? ምን ያገባኝ? ሩታን አፍቅሬ አፍቅሬ ነው ተቃጥዬ ቀርቻለሁ። ምን አገባኝ። እውነትሽን ነው እንደፈለክሽ አድርጊ፣ እንደፈለግሽ ሁኚበት፣ ምን አገባኝ። ተቃጠልኩ እላለሁ እንዴ ተቃጥያለሁ፣ ግን አልተቃጠልኩም። ሰላሙ ዴፍሸው ቤተሰቦች፣ እንዴናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ተትረፍረፍ ይበልልኝ። እንግዲህ ዛሬ ይሄው በደቂቃዎች በፊት ሄርሜላ አብርሽን አፍቅሬዋለሁ ብላ ለጓደኞቹ ስትናገር አይተናል። በፍቅሩም በጣም እጅግ እንደተጎዳች ምግብ መብላትም መጠጣትም እንዳልቻለች ከቤተሰቦቿ ጋር መልካም የሆነ ወሬ ማውራት እንዳልቻለች እያነጫነጫት እንደሆነ ነው። እንግዲህ በውስጥም የሰማ ነው። በእርግጥ እናውቅ ነበር። ያው መግቢያው ላይ እንዳልኳችሁ አብርሽና ሩታ ውስጥ ገብታ አብርሽን እንዳፈቀረች እናውቃለን። ሄርሜላ ብዙ ነገር እየሰሩ እንደነበረም እናውቃለን። ግን በግልጽ መታ ደግሞ አፈቅረዋለሁ አብርሽን አፈቅረዋለሁ ብላ መናገሯ ጥሩ ነው። እንግዲህ ለሩታም ይቆርጥላታል። ምናልባት ሩታ አምና አብርሽ የሁለታችን መሆን ይችላል ብላ ከኔ ከሚለያይ የሄርሜላም የኔ የሚሆን ብላ ካልፈረደችና ካልወሰነች ውጭ በቀር አብራ መኖር አትችልም። ከዚህ በኋላ ትፋታለች ብዬ አለሁ። እኔም መፋታት ነው የምፈልገው፣ እንድትፋታ ነው የምፈልገው። ምክንያቱም ምንም የጀመርኩት ፕሮጀክት ስላለ እሱ ፕሮጀክትም ይሳካልኛል ማለት ነው። ለማንኛውም ውዴ ኤፊሾው ቤተሰቦች ከዚህ በፊት ሄርሜላና አብርሽ አይፋቀሩም ነበር ወይ ይሄ ነገር አልገባችሁም ነበር ወይ እኔ ብዙ ጊዜ እየመጣው አልደረቅኩም አላወራሁም እንደሚፋቀሩ የሆን ነገር እንዳረጉ ራሷ ሩታ ራሱ ብዙ ጊዜ አላለቀሰችም እንዴ እሷ ጋር ሲሆን ለኔ ቦታ አይሰጠኝም ለሷ ነው ቦታ የሚሰጠው የሚንከባከባት እሷን ነው ብላ ብዙ ጊዜ የመታ ሚዲያ ላይ አላለቀሰችም እና አልገባንም ለምንድን ነው ዛሬ እንድናውቅ እንዳልታወቀ እንዳልተወራ ነገር አፈቅረዋል እያለች የመጣችሁ ለምን ይመስላችኋል? አልገባኝም፣ እኔ አልገባኝም። እስኪ የገባችሁ ካላችሁ አስረዱ። ጠቅላ ለመውሰድ አስባ ነው? የውስጥ ለውስጥ ስርቆቱ መሯት ነው? ታየሁ አልታየሁ መሯት ነው? ምንድን ነው? ሀሳባችሁን አስቀምጡልኝ። በእውነት ሩታ በጣም አዝናለሁ፣ ላንቺ በጣም በጣም ነው የከፋኝ፣ ለሩታ ምክንያቱም ባሌ ብላ አም ነው አርግዛለት፣ ወልዳለት። ይህን በማድረጉ በጣም በጣም ያሳዝናል። እንግዲህ እሷ አፍቅረዋለች፣ አብርሽ ደግሞ ምን ይላል? አይቆርጥባትም ብዬ አስባለሁ። በሄርሜላ የሚቆርጥ አንጀት ያለው አይመስለኝም። እስኪ ሀሳብ አስተያየታችሁን በኮመንት አስቀምጡ። በተረፈ እንግዲህ በዚህ ጉዳይ ላይ ሄርሜላ ራሷ እንዳታጠፋ፣ ራሷ እንዳትጎዳ ከጎና ያላችሁ ሰዎች እንድታዩዋት እንድትጠብቋት፣ እንድትጠባብቋት በአክብሮ ጠይቃችኋለሁ። የምወዳቸውን ማከብራችሁ በጣም ከፍቶ ነው የመጣሁት ደስ ብሎኝም ነው የመጣሁት። በማንኛውም ይህ ነገር እንግዲህ ምን ይመስላችኋል? አስተያየታችሁን አስቀምጡ። ይሄን ቪዲዮ ላይክ አድርጉልኝ። ወዳችኋለሁ፣ አከብራችኋለሁ። ተነንቁ። ይቀጥላል እንግዲህ ቦምብ የሆነ ምላሽ ይዛ ትመጣለች። የኔቱ ባለቤትም እኔ ባለቤት የነበረችውም ቦምብ የሆነ መልስ ይዛ ትመጣለች። እንግዲህ ፍጥጫው ሊቀጥል ነው። ምን ይፈጠራል? አብረን ምናይ ይሆናል። በቃ መልካም ጊዜ ይሁንላችሁ። ወዳችኋለሁ፣ አከብራችኋለሁ። ባይ